አሟታል፣ እንጠይቃት ብያቸው ነው ይዣቸው የመጣሁትና እነሱም ስላዩሽ በጣም ደስ እንዳላቸው ተስፋ ደርገ ወደ ሊያ ፋሽን በደህና መጡ። ምን ይፈልጋሉ? ለሰርግ፣ ለክርስትናና ለልደት እንዲሁም ለተለያዩ ዝግጅቶች የባህል፣ የሀበሻ ቀሚሶችን፣ ሽፎኖችን፣ ነጠላና ጋቢዎችን፣ ዘመናዊና ባህላዊ ልብሶችን በተመጣጣኝ ዋጋና በጥራት እኛ ጋር ያገኛሉ። ከሀገር ውጭ ላላችሁ በተለያዩ አማራጮች እንልካለን። ይደውሉልን 09 88 06 36 02 / 09 04 28 58 20 እንዲሁም በዋትሳፕ በኢሞ እና በቴሌግራም ያገኙናል። ሰላም ሰላም ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህናናን እግዚአብሔር ይመስገን። ያው ከብዙ መጠፋፋቱ በኋላ ዛሬ መጥቻለሁ። ያው ባለፈም አልጠፋም ብዬ ቃል ገብቼላችሁ ነበር። እንግዲህ በጣም ይቅርታ ከስራ ጋር ምንም እየተመቸኝ ስላልሆነ ነው። እና ደግሞ ያው አየሩም ደግሞ ብዙ የሚያሰራ አይነት አይደለም። በጣም ከባድ ነው። ከጧት ሰራሉ ስትሉ ዝናብ ይሆናል ወይ፣ ከሰዓት ስትሉ ዝናብ ይሆናል። እና አዲስ አበባ በጣም ዝናቡ ለመስራት ብዙም ያመች አይደለም፣ ለመውጣት ማለት ነው። እና ለዛ ነው የጠፋሁት። በጣም ይቅርታ ያው ከዚህ በኋላ ባለፈ እንዳልኩት ልድገመው፣ ላለመጥፋት እሞክራለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ኛ በጣም ደህና ነን እግዚአብሔር ይመስገን። እና ያው ዛሬ ደግሞ በትልቅ ነገር ነው የመጣሁት። ሄሉን ዛሬ አገኛታለሁ። ከሄሉ ጋር አዲስ አበባ ከመጣች ጭራሽ አልተገናኘንም፣ እና በስልክ ነው አልፎ አልፎ ማውራት ያው እንደሚያማታቃላችሁ እና እሱን ለመጠየቅ ምናምን አልፎ አልፎ አውራት አለሁ እንጂ ተገናኝተን አናውቅም። ዛሬ ግን ያው ልንገናኝ ተቀጣጥረናል። ሰውም እየመጣ ነው ብላኛለች። ና ያው ሄሉን ዛሬ አገኛታለሁ። እንዴት እንደሆነችም ያው ሰሞኑን አሟት እንደነበረ ስለምታውቁ እኔም እንዴት ነች፣ ደህና ነሽ ወይ ብዬ በእናንተም ስም በእኔም ስም ጠይቃታለሁ። እና ደግሞ ሌላው ነገር እኔ ደስ የሚለኝ ነገር ሴት ልጅና በራሷ ሰርታ ራሷ ቆማ ነገን የተሻለ ለማድረግ የምትሰራ ሴት በጣም ደስ ይለኛል እና እሷም ደግሞ እዚህ ቦታ ላይ የቤተሰቦቿን ትታ የለመደችውን አካባቢ ለቃ ስትመጣ በጣም ብዙ ፈተና፣ ብዙ ነገር አለው እና እሱን ተቋቁማ እዚህ ደረጃ ላይ ቆማ ስላየዋት በጣም ደስ ብሎኛል። እና ሄሉ ያው ምንድላችሁ ነበር ያው የሚሰራ እንደ አጠቃላይ የሚሰራ ሰው ሴት መሆነውን ራሱን ችሎ ከቤተሰብ ወቶ ብዙ ፈተና ብዙ ኃላፊነት አለበትና የራሱን ኃላፊነት ወቶ ራሱን ማስተዳደር የቻለ ሰው በጣም ትልቅ ነገር ነው። አሁን ባለበት የኑሮ እንትን ደግሞ በጣም ከባድ ነውና ዛሬ ዚህ የደረሰ ሰው ነገ ለቤተሰቦቹ እንደሚተርፍ ተስፋ የምናደርግበት ሰው ነው እና ሄሉ በጣም ጎበዝ ልጅ ናት። አበረታቷት እና ደግሞ ያው ትንሽ እያመማት ነው። ሰሞኑን ትንሽ ህመሞች እየተደራረቡባት እያስቸገራት ነው እና የቤተሰብ ናፍቆትም ሊሆን ይችላል ብቻ ያው በጸሎት አግዟት ማበረታታት የምችሉ ሰዎች ማበረታቷት። ያው በዩቱብ በምትሰራው ስራ ማለት ነው እና ሄሉ እየመጣሁ ነው ብላኛለች። ስትመጣ ደግሞ እንጠብቃትና ከዛ በኋላ አብረን ደግሞ አንዳንድ ነገር እንላታለን። የሆንች ትንሽ የስጦታ ይዤላት መጥቻለሁ። ያው ከምሰራው ስራ ጋር ማለት ነው። እኔም እንደምታዩ ዛሬ በሽፎን ነው የመጣሁት ከሄሉም ትምጣና የመጣውላትን ስጦታ ደግሞ ሰጥቻት አንዳንድ ነገሮች እንጨዋወታለን ማለት ነው እና ሄሉ እስክትመጣ ያው የምጨመረላችሁ ነገር ቢኖር አዲስ አመትም እየደረሰ ነው፣ አሸንዳም ደግሞ በጣም ቀርቧል። እና ለቤተሰቦቻችሁ ለራሳችሁ ለልጆቻችሁ ማዘዝ የምትፈልጉ ሰዎች የአበሻ ልብስ ሽፎን፣ ለእናት ለአባታችሁ ጋቢዎች፣ ብቻ ከአበሻ እንትን ስራዎች ጋር የተያያዙ የአበሻ ልብሶች ጋር የተያያዙ ነገሮች ካሉ እዘዙን። የሚያማምሩ አዳዲስ ሽፎኖች መጥተዋል። ዛሬ ለብሼ እንደምታዩትም ሄሉ የምትለብሰው ልብስ አለ። በሳተንም በስቶክም የተለያዩ አዳዲስ ልብሶች መጥተዋል። ያው ደግሞ መፖሰቱ ባይመችኝ ደውላችሁ ምን አዲስ ነገር አለ ብላችሁ ከጠየቃችሁ የገቡትን አዳዲስ ነገሮች ታያላችሁ ና እያዘዛችሁ ከዛ አዲስ ዓመት ደሞ ድምቅ መረበለብን አብረን እናሳልፋለን ማለት ነው። ባባት ግዴታ ነው። እንዴ ነሽ አሁን? እየተሻለች ነው እንግዲህ ይባላል አይደል? እየተሻለ ይባል። ዝም ብሎ በደንብ መበርታት ነው። እኔ ኮ ምንድን ነው እንደዚህ የሚያደርጋት የቤተሰብን አፍቆት ነው። ምኑ ነው እንደዚህ የሆነ ባርባር እያለ ነው። እሱ ነው እንደዚህ ያደረገሽ ያለ። እግዚአብሔር ይመስገን። ሰላም ጠፋ ነው ሰፋች ነው ከስራ ጋ ምናምን ይሄ ደግሞ አዲስ ጎጆ ነው የሚባለው አንገጫ ገጭ እንደዛ ሆኖ ነው መሰለኝ። ትንሽ ጣፋለንእብ መስከናለሁ እንስ እስኪ ዛሬ ደግሞ የሆነ ትንሽ የስጦታ አምጥቼልሻለሁ እና በሷ ዞር አልበዛ ብዙ ጊዜ ተጠፋፋንና ስንገናኝ ደግሞ አሞሽም ስለነበር መጠየቅ ያላድርገው ወይስ ምን ይሁን ብርቱካን በልቼ በልቼ ልጣጭ ዜ ከመመጣ አይሻልም። እና እስኪ እቺን ጤር አድርገሽ ነይ እና ደግሞ እንጫወት። እስኪ አይ ምንም ያው እንግዲህ እኔ ስመጣ ስጦታ አካል ኩ ምን ይዤ ልመጣ እንደምችል የታወቀ ነው። አይ ትንሽ እኮ አሁን ለህመምተኛ የሚሆን ነገር ከሆነ ብዬሽ ነው። ያው እሱን ያው ብዙ ጠያቂ ስላለ የሆነ ተራርፎ እንትን ከሚል ከማመጣ ብዬሽ ነው። ደህና ነሽ? በተረፈ ቤተሰብ ምናምን ሁሉ ሰላም? እንዴት ማለት በዚህ ሰዓት እንዴት አሰብሽ ብዬሽ። ያው አሸንዳም እየደረሰ አይደል? ያው ለእሱ መቀሌ እንደሄድ ነው። እየገፋሽ አይደል? ከቻልን እንሄዳለን ሰላም ያደርገው ነው። እስከዛ እስኪደርስ እና ከዛ በኋላ ያው ሲደርስ ደግሞ አይሻልም ነው። ለዛ ነው ያው ላውጣ አውጥተሽ ማየት ትችያለሽ። ቀይረሽ መምጣት ትችያለሽ። የቱ ይሻላል ወረጭ? የቱ ይሻላል እስኪ ቤተሰብ ጋር። በቃ ስለዚህ ቀይረሽ እኔ እና ቤተሰቦቻችን ምናምን እና ቤተሰብ ያው ሄሉ ቀይራ ልትመጣ ሄዳለች። ምን እንደሚሆን መገመት አይከብዳችሁም ብዬ አስባለሁ። ያው ቀድሜ ከስራ ጋር የተገናኘ ነው ስላልኳችሁ እና ሄሉ ደግሞ ቀይራ የአሸንዳ ቆንጆ መስላ ትመጣለች። ከዛ በኋላ ለመቀሌ ይሆናል አይሆንም የሚለውን ለእናንተ ልስጥና እስኪ ለብሳ እስክትመጣ ድረስ እንጠብቃት። እና ደግሞ ያው ሽፎን አሁን ደግሞ በአዲስ መልኩ በዚህ አይነት ጨርቅ ሳተን በሚባል ጨርቅ እንደመጣ ታውቃላችሁ። ከሌላው ሽፎን ይሄ ወፈር ይላል። እና በጣም የሚያምር ብዙ አይነት ዲዛይን አለው፣ ብዙ አይነት ከለር አለው። በምትፈልጉት አይነት ዲዛይን ምን አይነት ሳተናለሽ ብሎ መጠየቅ ብቻ ነው የሚጠበቅባችሁ። ሄሉ ደግሞ ያው ኖርማል ሽፎን ስቶክ ይባላል፣ እሱን ለብሳ ትመጣለች። እና ምን አይነት ሽፎን፣ ምን አይነት ሳተናለሽ፣ ምን አይነት ሽፎናለሽ ብሎ መጠየቅ ብቻ ነው የሚጠበቅባችሁ። ያው እንደዚህ የሚያምር አድርጌ ይሰራላችኋለሁ። ያው መሽከርከር አልችልም ብዙ እና እንደዚህ አይነት ሹፎኖች በኖርማል በስቶክ ሹፎኖች በፈለጋችሁት ማዘዝ የምትፈልጉ የአሸንዳ ልብሶች ደግሞ ምድረው ለአዲስ ዓመት ብቻ የተለያዩ አይነት ልብሶች ከሀገር ባህል ጋር የተያያዙ ነገሮች ማዘዝ የምትፈልጉ ሰዎች እስር ላይ በምናስቀምጠው ስልክ ደውሉልን። ታዛዥ ነን ለእናንተ ሁሌም ዝግጅ ያው ምን እንደሆነ መገመት አይ ከብዳቸውማ። እኔ ላይ ሽፎኑን በደምብ እኔ ምን እያልኳቸው ነበር መሰለሽ፣ በዚህ ሽፎን ለአሸንዳ እንዴት ነው የአሸንዳ ቆንጆ ትሆናለች እያልኩ ነበረ። በጣም አምሮብሻል እውነት። ያው ከመስቀያው ነው ከመስቀያው ሰው ነው እና በጣም ነው እሚያምረው። አመሰግናለሁ። አዎ፣ እውነት ያው አስተያየትም እየተሰጠን ነው። በጣም አምሮባታል አለው። እንግዲህ እኔ ተናገር ያለው ከልብሱ በተጨማሪ ዋናው መስቀያው ነው ልብስ የሚያሳምረው። ቀሚስ ሆናለው መሰለኝ። ሴት ላይ ማንኛውም ሴት ላይ ቀሚስ ያምራል። ይበልጥ ደግሞ ቀጠና ያለች ሴት ረዘም ያለች ስትሆን

በጣም ነው የሚያምረው። ስለወደድሽው ደግሞ በጣም ደስ ብሎኛል ሐብዬ ቪዲዮ እሰራበታለሁ። እንጠብቃለን። በጣም አይ ዋናው ስለወደድሽው በጣም ደስ ብሎኛል አመሰግናለሁ በጣም ፈጣሪ አክብርልኝ አሜን ፈጣሪ አክብርልኝ አሜን አስበሽ በዚህ ሰዓት ሰው ብርቱካን ይዞ በሚመጣበት ሰዓት አንቺ እንግዲህ ባለው ነው ሰው ትወጃለሽ ሽፎን ደስ ይላል። አንዳንዴ በዓል ሲሆን ምናምን ሲለበስ ያምራል፣ ደስ ይላል። በዓል ሲሆን ምናምን የሆነ ቤት ውስጥ የሆነ ቅዳሜና እሑድ ምናምን ቤት ስንትን ስትይ በጣም ደስ የሚል ያምራል፣ ደስ ይላል። ዋናው እኔም ወደፊት እንግዲህ ሽፎን ቤት ኖሮኝ ሽፎን ስጦታ መሰጥ ያድገው። አሜን አሜን። ከዛ ከሽፎኑም በዘለለ ነው ያንቺ ነው የምንጠብቀው፣ ከዛም በበለጠ ማለት ነው፣ በትልቅ ነገር በብዙ ነገር። ስለወደድሽው ደስ ብሎኛል። ያው እንግዲህ ቤተሰቦቻችንም ስላቸው ነበረ አማታል እንጠይቃት ብያቸው ነው ይዣቸው የመጣሁት እና እነሱም ስላዩሽ በጣም ደስ እንዳላቸው ተስፋ አደርጋለሁ። ትንሽ ጠፍቼ ምናምን ስለነበረ አመሰግናለሁ በጣም ያ እንግዲህ ይህንን የመሳሰለ ሽፎን ማዘር ስትሆን፣ በነገራችሁ ለዩትዩብ ላይ ምናምን ጠፍታችኋል እና አሁን ወደ ነበራችሁበት ተመለሱና ከዛ ያው ዩትዩብ ላይ የሆነ ሰው ይጠብቅሻል ምናምን አይደለ? ቤተሰብ ለምን ጠፋሽ ለምን ቀረሽ ምናምን ይልሻል። ስለዚህ ወደ ዩትዩብ ተመልሳችሁ እንግዲህ ሞቅ ደመቅ አድርጉት ይህን ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉት እና ሞቅ ሞቅ አድርጉት። ይህንን ደግሞ ቪዲዮ ላይ በማድረግ ጀምሩ እና ሱቤ እንግዲህ ዛሬ የለም። ከሱም ጋር እንዳጠፉ እየመጣችሁ እንግዲህ ጥሩ ጥሩ ነገር አሳዩ፣ እንጠብቃለን። በጣም ነው የምናመሰግነው። ያው ላለመጥፋት ዛሬ የሴቶች ፕሮግራም ነው ብዬ ስላሰብኩ ነው ብቻዬን ነው የመጣሁት። ከዚህ በኋላ ላለመጥፋት ቅድምም እያዋራዋቸው ነበር። በደንብ እንሞክራለን። ያው የስራ ወቅትም ስለሆነ ከዚህ በኋላ አዲስ አመት አሸንዳ ምናምን ነው የሚመጣውና ለዛም ዝግጅት ስለሚያስፈልግ በዩቲዩብ በደንብ እንበረከታለን። ያው እንግዲህ ደሞም እግዚአብሔር በእርትተሽ ደግሞ በደንብ ቤተሰብ አንዳንዴ አመመን ስንል ለእኛ ቤተሰብ ሆነው የቀረቡን እነሱም ስለሆኑ ይጨነቃሉና፣ ደስ በሚል ቪዲዮ በጤናማ አይደል፣ በዛ በደንብ እንጠብቅሻለን። አሜን አሜን። ይህን ያክል በጣም ደስ ይላል። እና ያው ብርዱን ማንቻለው ምን ማለስ ዝና ግዘም ምናምን ከባድ ግን፣ አዲስ አበባ እንትን ነው አየሩ ግን፣ የተለየ ፀሐይም ሲሆን በጣም ከባድ ፀሐይ ነው፣ ዝናብም ሲሆን ከባድ እንደዚህ እያለ እስኪ፣ እስከዚህ ሻይ ቡና እያልን ቁጭ ብለን ብንጫወት አይሻልም? ወደ ሊያ ፋሽን በደህና መጡ። ምን ይፈልጋሉ? ለሰርግ ለክርስትናና ለልደት እንዲሁም ለተለያዩ ዝግጅቶች የባህል የሀበሻ ቀሚሶችን ሽፎኖችን ነጠላና ጋቢዎችን ዘመናዊና ባህላዊ ልብሶችን በተመጣጣኝ ዋጋና በጥራት እኛ ጋር ያገኛሉ። ከሀገር ውጭ ላላችሁ በተለያዩ አማራጮች እንልካለን። ይደውሉልን 0988 063602 0904 285820 እንዲሁም በዋትሳፕ በኢሞና በቴሌግራም ያገኙናል።